ኤልያስ እንዴት ነህ እንዴት ነሽ ሀና እኔ ደህና ነኝ ቆይ ምን ሆነዋል ምን ሆንኩኝ እንደዚህ ነው እንዴ ሰላም የምትለኝ እና እንዴት ሰላም ልበልሽ እኔ እንጃ ብቻ በጣም ቀዝቅዘህብኛል እንደሱ ነው ብለሽ ነው ቆይ እናትህ ደህና አይደሉም እንዴ አረ ደህና ናት ምንም እንዲሁ ዝም ብዬ ነው እንዴ ኤልያስ ከስንት ጊዜ በኋላ አይደለም እንዴ ተገናኘ ነው አይ ሀና ሰላም ታለውጣለሁ ብለሽ ነው እንዴት ማለት ይሁዳም ቢሆን እኮ ክርስቶስን የሸጠው አቅፎ ሰላም በማለት ነው መግለጽ የአንችን ህመም እኔም እየታመምኩት ነው ህመም። አዎ ጆሮ እኔ ታመምኩ እንዴ? አንቺ እኔን ወደሽኝ እየታመምሽ አይደል? እና እኔ ደግሞ እንዴት ሀና የምትባለሽ አፍቅሬ እየተሰቃየሁ ነው። እኔ እኮ እንድታለቅሽ አደለም አይደለም ያተኩሽ የምር አፈቀርካት? እውነት አፈቀርካት? አዎ አፈቀርኳት፣ ምን ላድርግ? ማለቴ አለማፍቀር አችልም ነበር። ኤልያስ እና ሀና ተገናኙ። ኤልያስም ሀናን በደንብ አቅፎ ሰላም ስላላላት ሀና እጅግ በጣም ከፋት። እንዲህ በደንብ ሰላም በለኝ እንጂ እንደዚህ ነው እንደ ሰላም የምትለኝ? ስትለው ታዲያ እንዴት ሰላም ልበልሽ? ይላታል። እንዴ ኤልያስ ምን ሆነሃል? ከስንት ጊዜ በኋላ እኮ ነው የተገናኘ ነው? እናት ደህና አይደለች? አረ ደህና ናት? እና ምንድን ነው? አይ ሀና ሰላም መባባሉ ምን ትርጉም አለው ብለሽ ነው? እሺ ለምንድን ነው የመጣኸው ስትለው ላጅብሽ እንዴ ምንድን ነው የምታጅበው ምን ማለት ነው? ስትለው ለሰርግሽ ነዋ ይላታል ከዛ እንዴ ምን ሰርግ ነው የምታወራው? ኤልያስ አልገባኝም ትለዋለች እና በጣም ደነገጠች ማን ሊነግረው ቻላ እንዴት የሚለውን ነገር በጣም አስደነገጣት። ከዛም አሁን ማውራቱ ትርጉም የለውም በይ ሀና፣ ሬርማ መልካም ጊዜ የሆነልሽ ቻውቻው ብሎ ትቷት ይሄዳል። እናም በጣም ደነገጠች። ከዛ እሷም ገራ ቀረች አለችው። ጆሮ በዚህ እየተሰቃየ ነው፣ የጆሮ አፍቃሪም እየተሰቃየች ነው። የጆሮ አፍቃሪ ጆሮ ምን ሆነሃል አለችው ከዛ ሱዚት አንቺ የምትሰቃየውን አንቺ እየታመምሽውን ለማ እኔም እየታመምኩት ነው ይላታል። ምን ማለት ነው? እኔ ታምሜል እንዴ? ስትለው አንቺ እኔን አፍቅረሽ እየተሰቃየሽ አይደለም? እኔም እየተሰቃየሁኝ ነው እንዴ ማለት ስትለው ሀና የምትባል ልጅ ወድጄ እኔም እንዳንቺ እየተሰቃየሁ ነው ይላታል። ሱዚት ማመና ያቃታት አለቀሰች። በጣም አዘነች። ልቧ ሰብሯላ ለምንድን ነው የምታለቅሽው? እንድታለቅሽ እኮ አይደለም የነገርኩሽ ይላታል። የማለቅሰው በመፍቀር አይደለም ትለዋለች፣ ግን ያንተን ሕመም ስላየው ነው የማለቅሰው ብላ ተነግረዋለች። ሱዚት ፍቅር በምርጫ ቢሆን ኑሮ አንቺን ነበረ መመርጠው ይላታል። ግን አለማፍቀር አልቻልክም ስትለው አልቻልኩኝም እሺ ምን ዋና የምትወድላት ስትለው ሀና ምንም የሚጠላ ነገር የላትም? በጣም ቆንጆ ናት ስትለው አዎ እጅግ በጣም ይሄ ነው የሚጠላ የሚባል ነገር ምንም የላትም ይላታል ሱዚት በጣም አዘነች ኤልያስን ድንገት አገኙት ኤልያስን ሲያገኙት ምንድን ነበረ ጥያቄያቸው እንዴት መጣ ምናምን ምናምን ሲለ ስራና ቤተሰቦች ታውቃላችሁ? አዎ ምን ነው በደንብ ነው የምናውቀው እንጂ ይላታል። እሺ ስላፈቀራችሁ ወጅስ ይሏት እንዴ ለምን ምናምን ሲሉት፣ እኔ ከደስ የዚህ ድረስ የመታውት ስሀና ማፍቀሯን ሰምቼ ነው። እንዴት ሲሉት፣ የሆነች ልጅ ደውላ እና ስለሀና የመናግርህ ነገር አለኝ ትለኛለች። ምንድን ነው ስላት በስልክ አይሆንም፣ በአካል መምጣት አለብህ ብላ ለዛ ነው አዲስ አበባ ድረስ የመጣሁት ይላቸዋል። በጣም ደነገጠ። ጆሮ ተምቹ የሀና አፍቃሪ ሶስቱም እያበዱ መሆኑን ሲያይ ስላወቀ እጅግ በጣም ይስቃል። በጣም ተገረመ። አኒ አባቷ ጋር ሂዳ መጣ እኮ። ማን? ኤልያስ ኤልያስ ኤልያስ የደስ የሆነዋ ትለዋለች ወይ አንዬ፣ እና ሲለን፣ አላውቅም ምን እንደማደርግ አላውቅም አባዬ ትለዋለች። ከዛም ምግብ ሊበሉ ምግቡ ጎመን እንደሆነ አወቀች። ጎመኑን የሰራችው የአባባ ኖላዊ አዲሷ ጓደኛ ነበረች። ፍቅረኛም ለዞን ትችላለች እና እንዲህ አንተ ጎመን እንደማትሰራ አውቃለሁ እንደማትችል እምቤት ስትለው አይ ሀንዬ ደግሞ ዝም ብለሽ ምግቡን አቅርቢው ይላታል። እናሲር መጥተው ነበር አይደል ብላ ትርግምት በጭራሽ አልመቱም። ሀንዬ በጣም ተገረመች። ከዛም ምግብ በላች። እኔ እደርስበታለሁ ብላ ዝም አለች። የአባባ ኖላዊ ጓደኛ እርግብ ጋር ሄዳ ትነግራታለች ስለ አባባ ኖላዊ። ከአባባ ኖላዊ ፍቅር እንደያዛት ትነግራቸዋለች ትነግራታለች። ከዛም እርግብ ማመናጋታት ውስጥ ገብታ ግን ከዚህ በኋላ በቃ ማንም የለኝም ምናምን ብላ በጣም ታዝናለች። መታሰሪን እንኳን የሚያቅ ቤተሰብ የለም ማነስ ይነግራቸዋል ትላለች። የአባባ ኖላዊ ጓደኛም እያለቀሰች ትመንት መጣና ወደ ቤት ወንድሜ ሞተ እያለች እያለቀሰች፣ አባባ ኖላዊ ያዝነታል። ነገር ግን ወንድሟ ልጅነቴን የበላው እሱ ነው ብላ ስትነግራቸው ትነግራቸው በደንብ ማልቀስ ነበረብሽ ሲሏት ነው እንዴት ስትል፣ ልጅነቴን እኮ የበላው አረብ አገር እየሰራው የሰራውትን የካደኝ እኮ የበላብኝ እኮ እሱ ነው ትላለች። ከዛም እና መልቀስ ይገባኛል ስትል እንደዛ ማለት አይደለም ምናምን ብሎ አባባ ኖላዊ ግራ ይገባቸዋል። አንድዬ አባባ ኖላዊን በመገረም እያይቻቸው ነበረ ማን የሰራው በማለት እና እህቷ ጋር ሄዳ እርግብ ጋር ሄዳ እናቷ እንድታስፈታላት ለመደራደር ነበረ ቪዲዮ እንድሰጣት ነገር ግን ወስኜ አስቢበት እነግርሻለሁ ብላ ዝም አለቻት። መልስ ልትሰጣት አልፈለገችም። እስር ቤት በጣም ይጨንቃል፣ እስር ቤት ገብተሽ ስለማታውቂ አታውቂውም አንቺ ትላለች። እና አንዬም እያዘነች ትመለሳለች። አንዬ ዛሬ በኤልያስም በእርግብ ጋምቢራ እንደዛ ሲትፈጠርባት በብዙ ነገር ብቻ ዝናለች። ነገር ግን ዝሮ ዝሮ እኛ የምንፈልገው ሀና የአሲር ብቻ እንድትሆን የምንፈልገው ማለት ነው። ከእዝራ ጋር ሁን ልሚያሉ ፍቅር ውስጥ ናቸው። ነገር ግን እዝራ ማለት የሜላት የጠላቷ ልጅ እንደሆነ ስለሚታወቅ ለወደፊት የሚቀጥለው አይመስለኝም። አብረን የምናይ ይሆናል። ውድ ቤተሰቦቻችን እስከዘው ላይክና፣ ሼር ሰብስክራይብ እያደርጉ መስቻ ነው።